ለምን አይ ተወድርክ? ሀቁን ተናገር። ታልወድርክ ሀቁን ተናገር ትለው አይ በሀገራችን እኮ የጧጧት ያልገ መውረጃ ነው የሚባለው። ምንድን ነው አለኝ። እንዲ ሆነ ያለኝ ው አልኩት። የእናትዬ እዛው ገንፋበት አልፈልግም አልኩት። አሁንም ታዲያ ሀይንዬ ደግሞ በፍርፍር ያልገ መውረጃ እንግዲህ የኔ እነሱ በገንፎ የለም የተጣላ ነው። እኔ ገንፎ ነው ድሚያ ገንፋሽ እናለኝ እሱ ለራሱ በኋላ ምንም ለመስማት ለማስማት ነው እንጂ አለኝ። ያው ለማንኛውም ብዙ ወንዶች አይፈልጉም ይሄን የገነፋፋ ነገር። አይ ደግሞ ነው ፍርፍር ፈርፍራ በእንጀራ ከምን እንግዲህ በጎኑም ይሻል ለምን አሳየ። ይሄ ደግሞ ይሁን አለ በጎኑም

ዛሬ ደግሞ ሌሊት ሰርተው ዛሬ ለቀቁ። ግን ታሞ ሐኪም ቤት እሱም መሄድ ይችላል። አዎ አይችልም። ሁሉም ባለ ሀጅ ነው። ግን ያ ነገር እንደው እኛ አትጨናነቁ ብለን ነው። እኛ ደህና ነን። ምን

ወዘላ ይላል እንግዲህ አገሰው ወዘላ ይሆናላችሁ እና ለማንኛውም እንግዲህ ዛሬ ያው ቶፍ ጊዜ ማን ነው እንግዲህ ያልጋ ማውረጃው ገንፎ ፍርፍር ሆኖ እየፈርፍራ እያበላች ነበር። እሱም ያው ማታ

ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖች የቅርብ በሉኝ ሙስሊም እህቶች ወንድሞች ያፈበሉኝ እላለሁ። ታብታብ እያረጋችሁ ለቅሽር ለቅሽር እያረጋችሁኝ እንግዲህ መድያም ቅመም እናሳድጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ እላለሁ።